ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ሰላም ለእናንተ ይሁን። የተወደዳችሁ የኢትዮ ግዕዝ የሆሮስኮፕ ቻናል ተከታታዮች እንኳን ወደ ዛሬው ልዩ ዝግጅታችን በሰላም መጣችሁ።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 እንኳን ወደ ሰኔ ወር 2017 ልዩ የኮከብ ትንበያችን በሰላም መጣችሁ። ሳጁታሪሶች እናንተ በተፈጥሯችሁ የጀብዱ ወዳዶች ብሩህ አመለካከት ያላችሁና ሁሌም አዲስ ነገር ለመማር የምትጓጉ ናችሁ። እናም ይሄ ሰኔ ወር ለእናንተ ከአጠቃላይ እይታ ወደ ዝርዝር ትኩረት የምትሸጋገሩበት፣ በገንዘብ ነክ ጉዳዮች ላይ ትልቅ እድገት የምታዩበትና በፍቅር ሕይወታችሁም አስደሳች ለውጦች የሚኖሩበት ይሆናል። እስኪ የሰማይ አካላት ምን ይዘውላችሁ እንደመጡ በዝርዝር እመልከት አጠቃላይ የወሩ ሁኔታ፣ ሳጁታሪሶች ከሰፊው የካሜራ መነጽር ወደ ትኩረት እውነታ ተሸጋገሩ። በዚህ ሰኔ ዘጠኝ ተንቀሳቃሽ ገዢ ፕላኔታችሁ ጁፒተር ወደ አዲስ ቦታ ይሸጋገራል። ወደ ካንሰር እና ወደ እናንተ የተሳለ የፍትወት ስሜት ያለው እና ደፋር ከሆንን ከልክ ያለፈ ትኩረት ያለው ለማለት የሚቻል ስምንተኛ ቤት ይገባል። የጁፒተር አዲስ ውደት ከሰኔ 9 ጀምሮ፣ ይህ አዲስ የአንድ ዓመት ውደት ለአስራ ሁለት ወራት ያህል ጁፒተር በጀሚን የቆየበትን ጊዜ ያጠናቃል። ይህም ከዓለማችሁ በሁሉም አቅጣጫ ብዙ የአጋርነት ዕድሎችን አምተውላቸዋል። የጤናማ እና የበለጸገ የገቢ ምንጮች ኃይል ትኩረታችሁ ወደሚሄድበት ይፈሳል። እናም ከዚህ በኋላ እስከ ሰኔ 30 2018 ድረስ በጣም ጤናማና ሀብታም የሆነ ገቢ የሚያመጡላችሁን ምንጮች መምረጥ አለባችሁ። እናም የአከመኝታ ክፍል እስከ ስብሰፍ ድረስ በዚቲ ገንዘብ ኃይል ወጋገንኪ ውደት ወቅት ይሠራል። የፀሐይ ተጽዕኖ እስከ ሰኔ 20 ቀስ ብላችሁ አድርጉት። ቢሆንም ፀሐይ እስከ ሰኔ 20 ድረስ አሁንም በጀሚኒ ውስጥ ትሆናለች። ይህም በደስታ የተሞላ ከብዙ በበዛ ቁጥር ይበልጥ አስደሳች ከበሚ ስሜት ውስጥ ያቆያቸዋል። የወሩ አጋማሽ ግጭቶች በወሩ አጋማሽ አካባቢ ጁፒተር ከሳተርን ሰኔ 15 እና ከኔፕቱን ሰኔ 18 ጋር ውስብስብ አደባባይ ከስቶያሬስ ሲፈጥር ትንሽ ግጭት ሊኖር ይችላል። ተፎካካሪዎችና ተቺዎች አናስተያየቶች ሊኖር ይችላል። ቅናት ወይስ ጠቃሚ ግብረ መልስ? ዝም ብለው ቀንተውነው ወይስ ለአንዳንዱ ግብረ መልሳቸው ምላሽ መስጠት አለባቸው? ወደ ሁሉም ሰው መልካም መዝገብ ለመመለስ ብሩህ አመለካከት ያለ ሆኖም መሪ ያለው ሳጁታሪየስ የሚገባበት ቦታ ሱር የሆነ አቅጣጫ መቀየር አስፈላጊ ሊሆን ይችላል። የነፃነት ቀን ሰኔ 11 ለነፃነት የታሰበ አንድ ቀን ሰኔ 11 የአመቱ ብቸኛው ሙሉ ጨረቃ በሳጁታሪየስ የብቸኝነት ሙከራዎቻችሁን ሲባር። ስኬቶችን ማሳወቅና ደፋር ጥያቄ። ስኬቶቻችሁን ለማሳወቅ ወይም ደፋር ጥያቄ ለመጠየቅ አትፍሩ። ሙሉ ጨረቃ በእናንተ ምልክት ውስጥ ሲሆን የሰማይ ገደብ የለውም። ትልቁን ጥያቄያችሁን ጠይቁ። የማርስ የሙያ ኃይል ከሰኔ 17 ጀምሮ የኃይል አሰባሳቢው ማርስ በሰኔ 17 ወደ ቪርጎ ይገባል። የሙያ ቀጠናችሁን በማንቀሳቀስ የረጅም ጊዜ ግቦቻችሁን ለማደራጀት የሚገፈፋችሁ ይሆናል። የካንሰር ወቅት ከሰኔ 20 ጀምሮ የካንሰር ወቅት በሰኔ 20 በክረምት መጀመሪያ ቀን ይጀምራል። ይህም ወደ ሙሉ የኃይል ተጫዋች ሁኔታዎች ይለውጣቸዋል። በሰኔ 24 ኩዌታ አምራት ቀን ክፀሐይና ጁፒተር ለጁፒተር ካዝሚ ሲጣመሩ በቅርብ በገንዘብ ወይም በግል ለውጥ ላይ ግኝቶችን ለማምጣት ወርቃማ ዕድል ይኖራቸዋል። የጁፒተር ታላላቅ ዕቅዶች ጁፒተር አሁን ለእናንተ የንግድ መሪ ለመሆን መጠን ያላቸው ዕቅዶች አሉት። ሳጁታሪሶች ጉዞውን ተቀበሉ። የተሻሉ መረጃዎችን ወደ እናንት ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሸር ያድርጉ። የሳጁታሪየስ የፍቅር ሆሮስኮፕ ለሰኔ 2017። አሁን ደግሞ ለጀብድ ወዳድ ሳጁታሪየሶች ወደ ፍቅር ጉዳይ በዝርዝር እንግባ። የወጥነት ፍላጎት በዚህ ሰኔ ወር የእናንተ የፍትወት ቀስቃሽ ነገር ወጥነት ነው። በጣም የፍትወት ቀስቃሽ ቃል ላይሆን ይችላል፣ ነገር ግን ከአጋር በተግባራቸው፣ በስሜታቸውና በድጋፋቸው አንዴ ካገኘችው ወደኋላ መመለስ የለም። የመመለስ ፈተና አሁን ለመጨረሻው ፈተና እናንተስ መልሳችሁ ልትሰጡ ትችላላችሁ። ዕረፍት አድርጉ። አንድ አይነት እንቅስቃሴዎችን አትወዱም፣ እናም እዚህ ላይ የግዳያንን ድርጊት እየጠየቀ አይደለም። የቬነስ የተረጋጋ ተጽዕኖ ነገር ግን ቬነስ በታውረስ እና በእናንተ የተረጋጋ ስድስተኛ ቤት ውስጥ ሙሉ ወሩን ስትቆይ ጥቂት የዕለት ተዕለት ተግባራትን በቦታቸው ማስቀመጥ ጥሩ እና የሚያነቃ ይሆናል። ለምሳሌ ለነጠላዎች የዕለት ተዕለት እንቅስቃሴ ምናልባት በሳምንት አንድ ጊዜ አብሮ ግሮሰሪ መዝናናት ወይም ነጠላ ከሆናችሁ በየሳምንቱ አንድ ዝግጅት ላይ መሳተፍ የጋራ ፍላጎቶቻችሁን ከሚጋራ ሰው ጋር ልትገናኙ የምትችሉበት ጥሩ አጋጣሚዎችን የመህርዶች ይኖሩታል። የጀብድ ጊዜ በሰኔ የመጀመሪያ አጋማሽ። እናም አትጨነቁ ቀስተኞች፣ ብዙ ጀብዱ ይኖራል። በተለይ በሰኔ የመጀመሪያ አጋማሽ ሙቀት ፈላጊው ማርስ እስከ ሰኔ 17 ድረስ ስምንት ሳምንት የፈጀ ጉዞውን በሊዮ እና በእናንተ አሳሽ ዘጠነኛ ቤት ውስጥ ይቀጥላል። የሳምንቱ መጨረሻ ጉዞዎች፣ እና የውጭ ሀገር ፍቅር የሳምንቱ መጨረሻ ጉዞዎች፣ ሙሉ የፍቅር ረፍቶች፣ እንዲያውም በፓስፖርት ማህተም ነገሮችን የጋለ ስሜት እንዲኖራቸው ሊያደርጉ ይችላሉ። የሩቅ ርቀት መሳሳብ በአዲስ ዚፕ ኮድ ውስጥ የበጋ የሆነ ነገር ነፃነትና ትንሽ አድሬናሊን እስካለ ድረስ ዝግጁ ናችሁ። ግልጽነት ዓላማዎቻችሁን በግልጽ እስካሳወቃችሁ ድረስ ጉዞው ለስላሳ መሆን አለበት። የእውነት ጥልቅ መሻት በሰኔ ዘጠኝ አካባቢ። ያም ሆኖ በሰኔ ዘጠኝ ወይም አካባቢው የእውነት ጥልቅ መሻት ሊኖር ይችላል። ቬነስ ከባለቤትነት ስሜት ካለው ፕሉቶ ጋር በአኳርየስ እና በእናንተ ሶስተኛ የግንኙነት ቤት ውስጥ ስትጋጅ ያልተጠበቀ መገለጥ ያልታሰበ አስተያየት ወይም በአጋጣሚ የተላከ ጽሑፍ ከታሰበው በላይ ሊገልጥ ይችላል። ያልተነገረ ነገር ከነበረ በፍጥነት ሊወጣ ይችላል። በጥንቃቄና በግልጽነት መያዝ በጥንቃቄ እና በግልጽነት ያዙት። አለመግባባቶች በፍጥነት ሊባባሱ ይችላሉ፣ ነገር ግን ጥልቅ የፎስ ውይይቶችም እንዲሁ ከመከላከል ይልቅ በተጋላጭነት ከመራችሁ የማርስ የረጅም ጊዜ ዕቅድ። ከሰኔ 17 በኋላ ማርስ ወደ ቪርጎ እና ወደ እናንተ ምኞት ወዳለው አስረኛ ቤት ይገባል። ትኩረቱን ወደ ረጅም ጊዜ ዕቅዶች ይለውጣል። የምድር ምልክቶች ስምምነት። ማርስና ቬነስ በቀሪው ወር በተግባራዊ የምድር ምልክቶች ውስጥ ሲሆኑ፣ ፍቅር ትንሽ የበለጠ የተረጋጋ እና እንዲሁም የበለጠ የበሰለ ይሆናል። ከእናንተ ጋር የሚያድጋጋር ከእናንተ ጋር ለማደግ ጥንካሬ ያለው ማን ነው? የአስር ዓመት የመንገድ ካርታ እስከ መጨረሻው ፊደል ድረስ ዝርዝር አያስፈልጋችሁም ያድንገተኛ መንፈሳችሁን ይሰርቃል ስኬታማ አይነት ሰው መሳብ ነገር ግን ከዚህ በኋላ እስከ ነሐሴ ስድስት ድረስ በምድብ ከስኬታማ አይነት ከሆነ ሰው ጋር ልትማረኩ ትችላላችሁ ነጠላ ቀስተኞች ከትልቅ ሰው ወይም በሙያው ምህዋር ውስጥ ስኬታማ ከሆነ ሰው ጋር ፍንጣቂ ስሜት ይሰማቸው ይችላል ለጥንዶች የጋራ ፈጠራ ጥንድ ከሆናችሁ ሁለታችሁንም የሚያነቃቃ ነገር ሆን ብላችሁ ፍጠሩ። ይህም ከአትክልት ቦታ እስከ ውጭ ሀገር መኖር ድረስ ማንኛውም ነገር ሊሆን ይችላል። የተሻሉ መረጃዎችን ወደ እናንት ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የሳጁታሪየስ የገንዘብ ሆሮስኮፕ ለሰኔ 2017። አሁን ደግሞ ራይ ላላቸው ሳጁታሪየሶች ወደ ገንዘብ ነክ ጉዳዮች እንታ ትኩረት ማድረግ አጉልታችሁ ተመልከቱ። ሳጁታሪየሶች ገዢ ፕላኔታችሁ ጁፒተር በሰኔ 9 የግንኙነት ቤታችሁን ለቆ ወደ ካንሰር ይገባል። ይህም ስምንተኛ የሀብትና የለውጥ ቤታችሁን ያጎላል። የረጅም ጊዜ ኢንቨስትመንቶች ለቀጣዩ አመት ስለ ረጅም ጊዜ ኢንቨስትመንቶች ስልታዊ አጋርነቶችና የገንዘብ ጨዋታችሁን ከፍ ስለማድረግ ነው። ትኩረቱ ከብዙ ትርጉም ወደ አለ ጎዞ ይሸጋገራል። ጥልቅ ገቢ ለጥልቅ ገቢ ኃይላችሁን ወዴት ልታደርጉ ትችላላችሁ? ስለተለያዩ በዙሪያቸው በዙሪያችሁ ስላሉ እንቅስቃሴዎች አስቡ። ስለ ፈጣን ድሎች ብቻ ከማሰብ ዙሪያችሁን አስተውሉ። ሰኔ 24 አስደናቂ ቀን ነው። ፀሐይና ጁፒተር በዚህ የኃይል ማመንጫ የሰንጠረዣችሁ ክፍል ላይ ሲጣመሩ ከባለ ሀብት ስጦታ ወይም ስምምነት ይመጣ ይችላል ወይም ደግሞ በመጨረሻ ስለ ስኬት ያለውን እሳቤ የሚገድብ እምነት ልፍተው ትችላላችሁ። የካንሰር አዲስ ጨረቃ ሰኔ 25። የሰኔ 25 የካንሰር አዲስ ጨረቃ ለዚህ የለውጥ እሳት ማቀጣጠያ ይጨምራል። ይህም ተሰጥኦዎችን፣ ንብረቶችን፣ ወይም ልቦናን በኃይለኛ መንገዶች እንድታዋህዱ ይጋብዛቸዋል። ንግድ እያስፋፋችሁ በተለያዩ ዘርፎች ኢንቨስት እያደረጋችሁ ወይም ከአጋር ጋር የፍላጎት ፕሮጀክት እየጀመራችሁ ከሆነ ይህ ወር ሙሉ ለሙሉ እንድትገቡ መልካም ወጋናችሁ ነው። የጀሚን ወቅት እስከ ሰኔ እስከ ሰኔ 20 ድረስ የጀሚን ወቅት ዘጠነኛ የጉዞ የንግድ ስራና የህትመት ቤታችሁን ያነቃቃል። አዳዲስ መድረኮችን ወይም የንግድ ሞዴሎችን መርምሩ። የወሩ አጋማሽ ግጭት በወሩ አጋማሽ አካባቢ ወደ ኋላ እንደ ቀሩ ከሚሰማቸው ሰዎች ግጭት ሊኖር ይችላል፤ ነገር ግን ብርሃናችሁን አታለብዙ። የማስ የውስጥ እይታ ከሰኔ 17 ጀምሮ ማርስ በሰኔ 17 ወደ ቪርጎ እና ወደ እናንተ ውስጥ እይታ አስራ ሁለተኛ ቤት ይሸጋገራል። ይህም ማርስ ነሐሴ ስድስት ላይ ወደ ሊብራ እስከምትገባ ድረስ የሚቆይ ሰጥ ያለ የበለጠ ስትራቴጂያዊ ጊዜን ያመለክታል። ከጀርባ የሚሰሩ እቅዶች እስከዚያው ድረስ በፎስ ከጀርባ በሚደረግ ዕቅድና ራዕያችሁን ከእውነተኛ ዓላማችሁ ጋር በማጣጣም ላይ ያተኩሩ። የበጋው መጨረሻ ዕድል በዚህ በጋ መጨረሻ ላይ በተለይ ማርስ እስከ መስከረም 22 ድረስ በእናንተ ምልክት ውስጥ ስለምትቆይ ለመገለጥ ፍጹም የሆነ መስኮት ይኖራቸዋል። በመጨረሻ ውድ የሳጁታሪየስ ቤተሰቦች እንደምታዩት ሰኔ ወር ለእናንተ ከአጠቃላይ እይታ ወደ ጥልቅ ትኩረት የምትሸጋገሩበት፣ በገንዘብ ነክ ጉዳዮች ላይ ትልቅ እድገት የምታዩበት፣ በፍቅር ሕይወታችሁም ወጥነትና ጀብዱን የምታጣትሙበት ወር ነው። የሰማይ አካላት የሚሰጧችሁን ይህንን ሀይ ተጠቅማችሁ ህልሞቻችሁን እውን ለማድረግና ሕይወታችሁም ወደ ላጋጃ ያመፈራል። የተሻሉ መረጃዎችን ወደ እናንት ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሸር ያድርጉ። ይህ ትንበያ እንደሚረዳችሁና እንደሚያበረታታችሁ ተስፋ አደርጋለሁ። ለዛሬ አዘጋጀላችሁ የሳጁታሪየስ ወርሃዊ ትንበያ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ የኮከብ ትንበያ እስከምንገናኝ ድረስ በያላችሁበት ጀብዱ፣ ብሩህ አመለካከትና የተትረፈረፈ በረከትና ሰላም፣ ቸር እንገናኝ።